ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል ሲሉ ጠቅላይ ሚኒስተር አብይ አህመድ ተናገሩ። ይህንንም ትንታኔ ይዘን ቀርበናል። የውጭ ጉዳይ ሚኒስተር ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሲሉ ሰሞኑን በፓርላማ ቀርበው ማብራሪያ ሰጡ። የዚህንም ትንታኔ ይዘን ቀርበናል። ኢትዮጵያ ለመርከብ ማቆሚያ ብቻ በቀን 32 ሚሊዮን ብር እንድትከፍላለች ተብሏል። ኢትዮጵያ ሰብዓዊ መብት ኮርፖሬሽን የተዛባ ሪፖርት ያወጣ ነበር ሲሉ ጠቅላይ ሚኒስተር አብይ አህመድ ወቀሱ። ሰላም፣ ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምናላችሁ፣ ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድርገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ የውጭ ጉዳይ ሚኒስተር ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሲሉ አብራሩ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስተር ዶክተር ጊዶን ጢሞቴዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅሙ ጉዳዮች ስታነሳ ትኩሳታቸው የሚጨምር ሀገራት አሉ ያሉት ሚኒስትሩ መንግስት ከእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። በውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃላት ለቀረበላቸው ጥያቄ ሲባሩ በህዝብ ተወካይ ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። ጥያቄ ካቀረቡት አንዱ የሆኑት የአብን ፓርላማ ተወካይ ዶክተር ደሳለኝ ጫኔ ሲሆኑ ኢትዮጵያና የኤርትራ ወቅታዊ ሁኔታ አንስተዋል። ኤርትራና ኢትዮጵያ ወደ ጦርነት ጅማር እየወሰዳቸው ያሉት የቃላ ጦርነት የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱም ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገኝ ጠይቀዋል። ዶክተር ደሳለኝም ከኤርትራ ጋር ወደ ጦርነት መግባት እድል አለው ሲሉም ተጨማሪ ጥያቄ አንስተዋል። የውጭ ጉዳይ ሚኒስትሩ ለዚህ ጥያቄ መልስ በሰጡበት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸው ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባልም ሲሉም አሳስበዋል። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባለፉት 30 ዓመት ወደብ አልባ ሆና የቆየችበት መንገድ በጣም ያስቆጨኛል ሲሉ ተናግረዋል። ያስቆጨኛል ስል ብዙ ዘመን አመጣሽ ይመስላቸዋል። ይህ ጠቅላይ ሚኒስትሩ ሲሆን የመጣ ሳይሆን ከዛሬ 15ም 15ም ዓመት በፊት አቋሚ እንደነበረ መረጃዎች ያመለክታሉ ብለዋል። ኢትዮጵያ ወደብ በማጣቷ ምክንያት ከፍተኛ ጉዳት እንደደረሰባት በመጥቀስ ኢትዮጵያ የሌላውን ሰዓት ጎዳ ጠቀምና ጉዳቷ መቀነስ ትችል እንደነበር ተናግረዋል። ከዚሁም ጋር ተያይዞ ኢትዮጵያ ለመርከብ ማቆሚያ በቀን 3.2 ሚሊዮን ብር ተከፍላለች ተብለዋል። ኢትዮጵያ ነዳጅ የጫኑ መርከቦች ጅቡቲ ወደብ ላይ የጥራት ምርመራ እስኪያገኝ እስኪደረግላቸው በመጠባበቅ የሚያሳልፉት ለእያንዳንዱ ቀን እስከ 3.2 ሚሊዮን ብር ትከፍላለች። የሆነበት ምክንያት ኢትዮጵያ ነዳጅ ጥራቷን የምትሸፍንበት የራሷ ላብራቶሪ ስለሌላት ናሙናዎቹ ወደ ውጭ ሀገራት ስለሚላኩ ነው ብለዋል። በአፍሪካ ንግድና ሎጂስቲክ ላይ የሚሰራው የሬድ ማርክ ኦፍ አፍሪካ የተሰኘው ድርጅት ኢትዮጵያ ተወካይ እውነቱ ታየ እንደገለጹት አሁን ድሬዳዋ ላይ አንድ ነጥብ 6 ሚሊዮን ዶላር የተመደበለት የነዳጅ ጥራት ፍተሻ ላብራቶሪ እየተገነባ ነው ብለዋል። በዚህም በተጨማሪም ጅቡቲ የሚገኘው ሆራይዘን ነዳጅ ማጠራቀሚያ ዲፖ ለ18 ዓመታት ጥገና ስላልተደረገለት በቀን የሚፈልገውን 15 ሚሊዮን ሊትር ናፍጣ ከማስተናገድ ይልቅ ከ8 ሚሊዮን ሊትር ያነሰ ብቻ እያስገባ ነው ብለዋል። ኢትዮጵያ በየአመቱ ከአምስት ቢሊዮን ዶላር በላይ ለነዳጅ ግዢ እንደምታወጣ መረጃዎች አል ይመለከታል። የኢትዮጵያ ሰብአዊ መብት ኮሚሽን የተዛባ ሪፖርት ያወጣ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ወቀሱ። ጠቅላይ ሚኒስትር አብይ አህመድ በአገሪቱ የመብት ጥበቃ ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኩ ላለፉት አመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ወቅሰዋል። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታ ኢሰመኩ ባለፉት ሶስትና አራት አመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉ ተደምጠዋል። በአራት ተከታታ ተከታታይ ክፍሎች በመንግስትና ለገዢው ፓርቲ ቅርብ የሆኑ የቴሌቪዥን ጣቢያዎች በተመሳሳይ ሰዓት ሲተላለፍ በቆየ ጠቅላይ ሚኒስትሩ ቃለ ምልልስ የመጨረሻ ክፍል ላይ የኮሚሽኑ የተዛባ ያሉት ሪፖርት መንግስታቸው በዝምታ ያለፈው ለተቋም ግንባታ ሲል መሆኑን ተናግረዋል። መንግስት ለሰብአዊ መብት ከፍተኛ ኮሚትመንት ቁርጠኝነት አለው ያሉት ጠቅላይ ሚኒስትሩ ኮሚሽኑ እነዚህን አካባቢ ተቀምጦ አዲስ አበባ ሲያወጣ የነበረው ሪፖርት እያዳመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ ምርታ ነው ሲሉም አብራርተውታል። ጠቅላይ ሚኒስትሩ መንግስታቸው በነጻነት ተቋም የከፈለ ዋጋ ሲናገሩ እንኳን ውሸት እንኳን እንኳን ቅጥፈት እንኳን ያልተስተካከለ ዳታ የተስተካከለ ቢሆን መንግስት ሳያውቀው መንግስት መከሰስ እኮ ከዚህ በፊት አይቻልም ሲሉም አብራርተዋል። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብት ኮሚሽን በየትኛው ጉዳይ የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን ያሉት ነገር የለም። ጠቅላይ ሚኒስትሩ አክለውም እኛ ነጻ ሆነን ይሰሩ ስንል የጠለፍናቸው ቢሆን ማለት ነው ሲሉ ተተቋሙ ውስጥ ሌሎች ኃላፊያቸው አስገብተው እንደነበር በደፈናው ገልጸውታል። ኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ መንግስት የተቋቋመ የሰብአዊ መብት ድርጅት ሲሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በነጻነት እንዲሰሩ መልሶ መዋቀሩ ይታወሳል። የኢትዮጵያ ሰብአዊ መብት ኮሚሽን ቀደም ሲል በነበረው አሰራር በተለየ መልኩ የዜጎች መብት እንዲከበር በተደጋጋሚ ከመጠየቁ ባሻገር ለሰብአዊ መብት ጥሰቶች መንግስትና ተቋማት ተጠያቂ የሚያደርግ ዝርዝሮች ሪፖርት ሲያወጣ ቆይቷል። በሰሜን ኢትዮጵያ ለሁለት ዓመታት በተካሄደ በተካሄደው ጦርነት የተፈጠረው ከባድ የሰብአዊ መብት ጥሰቶች በተመለከተው ኮሚሽኑ ከተባበሩ መንግስታት ሰብአዊ መብት ተቋማት ጋር በመሆን ምርመራ አድርጎ ሰፊ ሪፖርት ማውጣቱ ይታወቃል። ኢሰመኮ ምንም እንኳ መንግስታዊ ተቋማት ቢሆንም ብዙ ጊዜ የሚያወጣቸው ሪፖርት በመንግስት መገናኛ ብዙሀን የማይዘገቡ ሲሆን፣ አንዳንድ ጊዜም ከፌደራል መንግስትና ከክልል ባለስልጣን በሪፖርቶች ላይ ጠንካራ ያለ ትችት ሲቀርብበት ቆይቷል። ኮሚሽኑ ከሰሜን ኢትዮጵያ ጦርነት ጋር በተያያዘ የመብት ጥሰቶች በሰብአዊ ላይ የተፈጸሙ ወንጀል እና ጦርነት ወንጀል በተመለከተ ሪፖርቶቹን ሲያወጣ እንደነበር ይታወቃል። ከዚህም በኋላ በአማራና በኦሮሚያ ክልል ከሚካሄዱ የትጥቅ ትጥቅ ግጭቶች ጋር በተያያዘ በመንግስት ኃይሎችና ታጣቂዎች የሚፈጸም ጥቃቶች፣ የመብት ጥሰቶች በተመለከተ የመንግስት አካላት ያላስደሰቱ ሪፖርቶች ሲያወጣ ቆይተዋል። በተጨማሪም የጸጥታ ኃይሎችና ሌሎች የመንግስት መዋቅሮች በሰላማዊ ዜጎች ላይ ይፈጽሟቸዋል የተባሉ የመብት ጥሰቶች የሚመለከቱ ዝርዝር ሪፖርቶች ከማውጣት ባሻገር ህጋዊና ማስተካከያ እርምጃዎች እንዲወሰዱ ሲጠይቅም ይታወቃል። በተለያዩ ጊዜ በሀገሪቱ ውስጥ የተፈጸመው የመብት ጥሰቶችን የሚመለከት ኢሰመኩ ባሻገር አለም አቀፋዊ የሰብአዊ መብት ተቋማት ተመሳሳይ ሪፖርት ማውጣታቸው ይታውቋል። ጠቅላይ ሚኒስተር ባለፉት ጥቂት አመታት የተዛባ ሪፖርት ሲያወጡ ነበር ያሉት የኢትዮጵያ የሰብዓዊ መብት ኮሚሽን ኮሚሽነር ሲመሩ የቆዩት በራሳቸው የተሸሙት ታዋቂ የመብት ባለሙያ ዶክተር ዳንኤል በቀለ ነበሩ። በአለም አቀፋዊ ሰብዓዊ መብት ተቆርቋሪ ድርጅት ሂውማን ራይትስ ዎች የአፍሪካ ክፍል ዋና ዳይሬክተር ሆነው ሲሰሩ የነበሩ ሲሆኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ነበር ኢሰመኮ ኮሚሽነር ሆነው የተሾሙት። ዶክተር ዳንኤል ለአምስት አመታት የቆዩ የሚገኙበት የኮሚሽንነት ኃላፊነት ጊዜያቸው ባለፈው አመት ማብቂያ ላይ አጠናቀሱ ሲሰናበቱ የቀድሞ የመንግስት ከፍተኛ ባለስልጣንና የህግ ባለሙያ አቶ ብርሃኑ አደሎ በዚህ አመት የኮሚሽነር ቦታ መረከባቸው ይታወቃል።